ሁላችሁንም ነው የምሰሯችሁ። ጂጂ ምግብ ከልክላ ጭራሽ! እኔ ምግብ ከልክዬ? እኔ እኔ ምግብ በመከልከል የምታወቀው እኔ? እዚህ ቤት እኮ ስመጣ ልጆቹ ከኔ ተራ እንኳን የላቸውም፣ ግማታሞች። ሁለታችሁን ብራችሁን እየወሰዳችሁ ኢንቨስት የልጆችን ብር ያደረጋችሁ ሌቦች ናችሁ እናንተ። እኔን አሁን እንትን የምለው እኔ አለ እንደ እንዳለ ልብሱን የገዛሁት ስምንት ሼሮ ያወጣሁት ግማሽ እኮ የሳምሪ እናት የሆነችው ጂጂክያ እንግዲህ ባልተጠበቀ ባልተገመተ መልኩ አሁን ላይ ደግሞ እንግዲህ ልጇን ሳምሪንም ጭምር እየተናገረች እንደሚገኝ ነው ቪዲዮዎች እየወጡ የሚገኘው። ይህንን አስመልክቶ ብዙዎች በመደናገጥ ጭራሽ ዛሬ ደግሞ እንግዲህ ሳምሪን መወቀስ ጀመረች ወይ? ኧረ እባክሽ ጂጂ፣ ምንድን ነው ሀሳብሽ? በማለት ብዙዎች እየተነጋገሩበት ይገኛሉ። ማለት ነው እንግዲህ ጠቅለል ባለ መልኩ የበፊት ጊዜያቸውንም በማስታወስ በቪዲዮም በፎቶም እንደምትመለከቱት ጥሩ ያሳለፏቸውን ጊዜውን በማስታወስ አንዳንዶች ወሳኝ መልእክት ያስተላለፉ ይገኛሉ። እነዚህ ሰዎች እኮ አብረው የበሉ አብረው የጠጡም አይመስሉም ምንድን ነው እናትና ልጅ እያደረጉ የሚገኙትስ እያሉ ብዙዎች እየተናገሩ ይገኛሉ። በሌላ በኩል እንግዲህ ደግሞ ፋኑኤልን አሁን አንዳንድ ምክር እየመከሩት ይገኛሉ። እነዚህ ምክሮች እንግዲህ ከባድ ጦርነት ከጂጂኪያ ጋር እንደሚያደርሰውም ጭምር ነው ካሁኑ እየተገመተ የሚገኘው። ጂጂኪያም እነዚህን ጉዳዮች በማንሳት ጭምር ከባድ ነገር ከፋኒ ጋር እንዳትገባ ከአሁኑ ብዙ ነገሮችን እሷም እየተናገረች ይገኛል። ሁሉንም በዝርዝር እናስደምጣችኋል እንቆጥባለን። በተለይ ደግሞ በንዴት ሆና ሳምሪንም ፋኒንም እንድትወቅ ስላረጋት ወሳኝ ነጥብም እናሰማችኋለን። ሰላም ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ ጉዳዮች ብቅ ብለናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌ የምንለቃችሁ ቪዲዮች እንዲደርሱ ይሁን። ቀጥታ ይዘን ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን። እንግዲህ ፋኑኤል በዩቲዩብ አካውንቱ ላይ አንድ ያጋራው ቪዲዮ ነበር። ያን ተከትሎ ብዙ ሀሳብ አስተያየት እየተሰጠ ይገኛል። ቪዲዮቹም የተቆራረጡ በተለያዩ ቦታዎች ብዙዎች ነው ሲነጋገሩ ቆው የቆየው ታዲያ ፋኑኤል ያለው ልጆቼ ፊሎና አዳም እናታቸው እንዲሁም አያታቸው ቤት በሚኖሩበት ጊዜ አንዳንድ ምግብ አንዳንድ ነገር እንኳን እንደ ልባቸው አያገኙም ነበር። እሱንም ደግሞ እናንተም በቪዲዮ ልብ ብላችኋል ብዬ አስባለሁ። አያትየው ማለትም ጂጂክያ ላይፍ በገባችበት ወቅት ሁሉ የምትናገረው ነገር ነበር። እሱን እቃ አስቀምጡ፣ እሱን እንዳትበሉ ሁሉ ትል ነበር። ስለዚህ ልጆቼ ተጎድተው ነበር ብለው ነው እንግዲህ የተናገረው። ይህንንም አስመልክቶ ነው ብዙዎች ሲወቅሷቸው ሲናገሯቸው የነበረው ሳምሪንም በገባሽ ቁጥር ልጆችሽን እንዴት ትክጃለሽ? ልጆችሽን እንዴት አሳልፈሽ ትሰጫለሽ? እንዴት ልጆችሽን እቤት አይገቡም ብለሽስ ትወስኛለሽ? ምንስ ከፋኑኤል ጋር ያለሽበት ነገር እልህ ውስጥ ቢያስገባሽም እንዴት በልጆችሽ ትጨክኛለሽ? ብሎ ብዙ ሰው ሲናገራት ነበር። እንግዲህ ሳምሪን በበኩሏ እሱም ኃላፊነት አለበት እልህ እየተያያዘ የነበረ እኔ ልጆቹን በመያዜ ሰላም ስላልሰጠኝ አሁን ደግሞ ልጆቹን ይዞ እንዴት ሰላም እንደማገኝ ለማሳየትም ነው እንዲማረገው እሱ ልጅ ከኔ ጋር አሁንም ቢሆን አይፎካከር እያለች ስትሰራ የተለያዩ መልስ የምትሰጥ ነበር። እንግዲህ በአጠቃላዩ ደግሞ በተለይ ጂጂክያ ወይም አያትየው ብዙ ነገር ከተወቀሰችበት መካከል የተለያዩ ምግቦችን አትሰጣቸውም ትከለክል ነበር፣ ልብስም ትከለክል ነበር ተብላ ብዙ ተብላለች። ያንን አስመልክቶ ነው በንዴት ሆና ፋኒንም ሳምሪንም ስትናገር የነበረው። እኔ እኮ ባልደርስ ልጆቹ ምንም ነገር ላይ አልነበሩ፣ ምንም አልበሉ አልጠጡ፣ ደህና ልብስ እንኳን አልነበራቸውም። እንዴት ያለ ስሜት ስም ይሰጠኛል? አሁንም ቢሆን ልጆቹን ይጠቀሙባቸው የነበረው ፋኒም ሳምሪም ብትሆን ለቪዲዮ ነበረ ብዙ ነገር ከልጆቹ አግኝተዋል ነገር ግን ለልጆቹ ምንም አላረጉም ነበረ እንዴት እኔንም ጭምር ይወቅሱኛል እኔ ብዙ ገንዘቤን አውጥቼ ስምንት ሺህ ዩሮ የሚያወጣ ልብስ የተለያዩ ነገር አድርጌ ነው ልጆቹን ተንከባክቤ ይዤ የነበረው እኔ ቤት ሲመጡ ኪሏቸው ትንሽ ነበር በመቀጠል ደግሞ ኪሏቸውም ጨምረዋል በማለት ጭምር ብዙ ዝርዝር ጉዳዮችን ስትናገር ነበር አንዳንዶች ይሄን ነገርም እንደ ቀል እንደ ፋኒም እየወሰዱ ብዙ ሀሳብ አስተያየት ሲሰጡ ነበር ማለት ነው እንግዲህ እኔ ጋ ሲመጡ ያህል ኪሎ ነበሩ፣ አሁን እንደዚህ ኪሎ ሆነዋል፣ ብላ እራሱ በተናገረችው ቪዲዮ ሌሎች ደግሞ ምን ብለዋል? ጃንክ ፉድ ወይም የማይረባ ምግብ እኮ ዝም ብሎ ቢመገቡ እነዚህ ልጆች መወፈራቸው አይቀርም ነበር እያሉ ሁሉ በመልስ የምትመልሰው ሲያበሽቋት ሲናገሯት ነበር። እንግዲህ በጠቅላላው ጅጅክ እያለችው ምንድን ነው ልጆቹ ለዩቱብ መስሪያ ማዳመቂያ ነው የሆኑት። ይህን ደግሞ ሁለቱንም ነው ወቅሰው ሳምሪን፣ ፋኒም ቢሆኑ ሁለቱም ልጆቹን ተጠቅመውባቸዋል እንጂ ለልጆቹ ምንም አላረጉም እያለች ነው ዛሬ ላይ ሳምሪን ሁሉ ስትወቅስ የነበረው በመቀጠል ደግሞ ወደ መጨረሻ ቪዲዮ ላይ ለነገሩ ልጄ ብዙም አልተጠቀመችም በነሱ በሚመጣ ገንዘብ፣ በነሱ የዩቲብ ቪው በሚገኝ ገንዘብ ፋኑኤል ነው ብዙ ነገር ሲጠቀም የነበረው። በሀገር ቤትም ያስጀመረው የሱቅ ስራ ነበረ፣ ሪል ስቴት ግዢ። እሱም ስላጨናነቀው ነው አሁን ሊያብድ የደረሰው ሁሉ እያለች ብዙ ነገር እየተናገረች ነው። በተለይ እንግዲህ ልጆቹን ወስዶ ዩቲብ መስራቱ ደግሞ እንዳነደዳት ጭምር መረጃውን ስትገልጽ ስትናገር ነበረ። ለምንድነው ይህ ግለሰብ ከኛ ልጆች ወስዶ ዩቲብ የሚሰራው ዩቲብ እየሰራባቸው ስለሆነ በመንግስትም ሊያስጠይቀው ይችላል። የሚያገኘውንም ገቢ ለልጆቹ ባንክ አካውንት ከፍቶ ማስቀመጥ አለበት ሁሉ እያለች ብዙ ነገር ስትናገረው ነበር። በሌላ በኩል ደግሞ እንግዲህ የተሰሙ ጉዳዮች በፋኒ በኩል ያሉ ሰዎች ለሚደርስበት የተለያዩ ወቀሳ ለተለያዩ ትችቶች አሁን ላይ የራሱን አቋም ወስዶ ፋኑኤል ክስ መመስረት እንዳለበት ያንን ክስ ደግሞ ለመመስረት እኛም ከጎንህ አለን እያሉ ሁሉ ምክር ሲመክሩ የነበሩ ሰዎች ነበሩ። ታዲያ ይህንን በማስመልከት ነው ጂኪያ የግለሰብ ከማይመለከታቸው እንዲሁም አጉል ከማያዛልቁት ሰው ጋር ነው እልህ እየተያዘ የሚገኘው አንላቀቅም እያለች ገና ከአሁኑ እየዛተች የምትገኘው። በተለይ ደግሞ እንግዲህ ከሰሞኑ ፋኑኤል በዩቲዩብ ያጋራው ነገር በጣም ጂጂን እንዳናደዳት፣ በተለይ ደግሞ ምንም ለልጆቹ ትሪት የሚደረጉት ነገር አልነበረም፣ አያትየውም ጥሩ ነገር አታሳያቸውም ነበር የተባለችበት ነገር እንዳናደዳት ጭምር ነው። ሁኔታዋም ቪዲዮቿም በተለያዩ ነገሮች የሚያሳዩት ማለት ነው ከፋኒ አልፋ ሁሉ ሳምሪን ሁሉ እንድትናገር ንግግር ነው ያረጋት። ይህ ንግግር በተለይ ፋኒ የሰጠው ሀሳብ አስተያየት፣ እነሱ ናቸው ልጆች የተጠቀሙት እንጂ እኔ አይደለውም በልጆች የተጠቀምኩት ከዚህ በኋላ በቪዲዮ እየመጣ ነው ስምትን የምንሰጠው ሁሉ ስትል ነበር ማለት ነው። እንግዲህ ይህ ቤተሰብ ወዴት እያመራ እንደሆነ ለማሰብ የእውነታውን ላይ ትንሽ ከበድ የሚል ይመስላል። ሳምሪም በበኩሏ ፋኒ ከኔ ጋር እልህ መጋባቱን ያቁም እያለች ትገኛለች። ጂጂም ደግሞ አሁን ከተከታታይ በልጆቹ ቪዲዮ የሚሰራ ከሆነ ይህ ነገር የሚያረገው ገቢ ሁሉ ለልጆቹ ሊካፈሉ ይገባል ገቢውንም ብቻ ማግኘት የለበትም እያለች የተለያዩ ዛቻ ካሁኑ እየሰጠችው ይገኛል። ከዚህ በኋላ የምማያርፍ ከሆነ በህግ በኩል እንደሚያስጠይቁትም ጭምር ነው እየተናገረች የሚገኘው ፋኒም ደግሞ እንግዲህ በራሱ በኩል ያሉት ነገሮች እንደተደራረቡበትም ሲገልጽ ነበር። በተለያዩ የዩትዩብ ቤቶች፣ የቲክቶክ ቤቶች ላይም በመግባት ስላለበት ሁኔታ እየገለጸ ይገኛል ማለት ነው። በፍጹም እነዚህ ሰዎች አንድ ላይ የኖሩ እንኳን በማይመስል ደረጃ ነው አንዱ ለአንዱ መጥፎ ነገር እየተነጋገረ የሚገኘው። አሁንም ብዙዎች የልጅ ልጆቹን በማሰብ የጂጂን የልጅ ልጆች በማስተዋል ነው። እባካችሁ ለልጆቻችሁ ስትሉ ለፊሎና ለአዳም ስትሉ ተረጋጉ፣ ይሄ እልህ የትም አያደርሳችሁም በማለት ሀሳብ አስተያየታቸውን እያደረሱ የሚገኙት። እኛም ሁሌ እንደምንለው ፋኒና ሳምሪ ወደፊት ልትታረቁ ትችላላችሁ፣ ባትታረቁ እንኳን ለልጆቻችሁ ጥሩ ነገር ስትሉ እባካችሁ ተከባብራችሁ መኖሩ ግን ሁላችሁም ጥሩ ስለሆነ እባካችሁ ነገሮችን ሁሉ ተጠንቅቃችሁ አስቡ ለማለት እንፈልጋለን። ጠቅለል ባለመልኩ ይዘንላችሁ የመጣ ነው መረጃ ከሰሞኑ ወዲያ ወዲህ ሲሉ ከቆዩት ነበሩ ሌሎች ጉዳዮች፣ እስክንገናኝ ሰላሙን ሁሉ ተመኘሁላችሁ። ሰላም።